ቀራኒዮ ሚዲያ በዚህ መርሃ ግብራችን የቅዱሳን ታሪክና የተለያዩ ኦርቶዶክሳዊ መጽሐፍትን የምንዳስስበት የቤተ ክርስቲያንን ታሪክ የምናቀርብበት መርሃ ግብራችን ነው እርሶም የመርሃ ግብራችን ተካፋይ ለመሆን ቀራኒዮ ሚዲያን ላይክ ሼር ሰብስክራይብ በማድረግ የመርሃ ግብራችን ተካፋይ ይሁን በዛሬው መርሃ ግብራችን የምንዘክረው ቅዱስ ዮሐንስ ሰማዕትን ነው። ይህም ዮሐንስ ታላቁ ሰማዕት ቅዱስ መርቆሪዎስ በተአምሩ ከእስልምና እምነት መልሶ ክርስቲያን ያደረገው ሰው ነው። ቅዱስ መርቆሪዎስ ኅዳር 25 ቀን ሰማዕትነትን ከፈጸመ በኋላ በዓለም ሁሉ አብያተ ክርስቲያናት ታነጹለት። በቤተ ክርስቲያኑም እጅግ አስደናቂ ተአምራት ተፈጽመዋል። ስዕሉ በገዘፈ ሥጋ ሆኖ ከሃዲውን ንጉሥ ዑልያኖስን በመግደል ቅዱስ ጎርጎሪዮስንና ቅዱስ ባስሊዮስን አድነዋቸዋል። በኋላ ስሙ ዮሐንስ ተብሎ የተጠራውን እስላምን ከመካ መዲና ነቢያቸውን የመሐመድን መቃብር አይቶ ሲመለስ ቅዱስ መርቆሪዮስ በፈረሱ አፈናጦ ወስዶ ቤተ ክርስቲያን ውስጥ አስገብቶታል። እዚህም ሰው ታሪክ እንዲህ ነው። ከምስር ሀገር ከመሳፍንቱ ወገን የሆነ አንድ የእስላም ወጣት ነበር። እርሱም የእስልምና መጻሕፍቶቻቸውን ተምሯል። በአንዲት ዕለት ወደ ባህር ዳርቻ ሲሄድ አንዱን ክርስቲያን የንጉሡ ጭፍራዎች ይዘው ሲያሰቃዩት ተመለከተ። በጉድጓድ ውስጥም እሳት አንድደው ሊያቃጥሉት ሲሉ ይህ የመሳፍንቱ ልጅ ወደ ክርስቲያኑ ጠጋ በማለት አምላክን ባለ ልጅ አድርገህ ሦስት አማልክትም የምታምን አንተ በሲኦል ከምትሰቃይ የምነግርህን ስማኝ እያለ ክርስቲያኑን ሰማዕት ተናገረው። ክርስቲያኑም የእምነቱን ምስጢራት ሁሉንም በትክክል ካስረዳው በኋላ የሃይማኖታችን ምስጢር ከእናንተ የተሰወረ ድንቅ ነው። ዛሬ ለአንተ ልብህ ጨለማ ስለሆነ በውስጡ የሃይማኖት ብርሃን አልበራም። በኋላ ግን ልብህ በርቶልህ እንደ እኔ ስለ ክርስቶስ ስም በመጋደል መከራውን ትቀበላለህ በማለት ትንቢቱን ተናገረ። ያ ወጣት እስላምም ይህንን በሰማ ጊዜ እጅግ ተቆጥቶ ክርስቲያኑን እየደበደበ አሰቃየው። ሰማቱንም አንገቱን በሰይፍ ቆርጠው ሥጋውን በሳት አቃጠሉት። ወጣቱ እስላምም ወደ ቤቱ ከተመለሰ በኋላ በእርሱ ላይ ስለተነገረው ትንቢት ማዘን ጀመረ። በእርሱ ላይ የተነገረውንም ትንቢት ለወላጆቹ ሲነግራቸው እነርሱም ተወው፣ በልብህ አታስበው እያሉ ከሐዘኑ ሊያጽናኑት ሞከሩ። በዚያም ወራት ከብዙ ሰዎች ጋር ሆኖ ወደ መሐመድ መቃብር ለመሄድ እንዳሰበ ለአባቱ ሲነግረው ስንቅሰንቀው በሰላም ወደ መካ መዲና ሸኙት። ደርሰውም ሥራቸውን ፈጽመው ወደ ቤታቸው እየተመለሱ ሰባት ቀን ተጓዙ። በሌሊቱም ሲጓዙ ስለ ሥጋዊ ግዳጅ የእስላም ወጣት ከግመል ላይ ወርዶ ለመጸዳዳት ዘወር አለ። እነርሱም አብሯቸው የሚጓዝ መስሏቸው ስለነበር ባልንጀሮቹን በበረሃ ውስጥ ትተውት ሄዱ። እርሱም ወዴት እንደሚሄዱ ስላላወቀ አራዊት እንዳይበሉት ፈርቶ እጅግ ደነገጠ። በዚያም ጊዜ በምስር አገር በአባቱ ቤት አቅራቢያ ያለች ሰማዕቱ የቅዱስ መርቆሪዮስን ቤተ ክርስቲያን አስታውሶ በልቡ እንዲህ አለ፣ ሰዎች ሁሉ በእርሷ እየተሳሉ ይፈጸምላቸዋልና መርቆሪዎስ ሆይ በዚህ በረሃ ካሉ አራዊት አፍ በዛሬዋ ሌሊት ካዳንከኝና ያለ ጥፋት ካወጣኸኝ ክርስቲያን እሆናለሁ ብሎ ተሳለ። ወዲያውም ቅዱስ መርቆርዮስ በፈረሱ ተቀምጦ ወደ እርሱ መጣና በወዴት ነህ? ከዚህ በረሃ ውስጥስ እንዴት ጠፋህ? አለው። ወጣቱ ስላምም የሆነውን ሁሉ ነገረው። ቅዱስ መርቆሪዮስም ና በኋላዬ በፈረሱ ላይ ተፈናጠጥ አለውና በአየር ላይ እየበረረ በምስር አገር ወዳለች የቅዱስ መርቆሪዎስ ቤተ ክርስቲያን ውስጥ እንደ አይነት ቅሻ ደረሰውና እንደ ተዘጋች በውስጡ አስገባውና ከእርሱ ተሰወረ። የቤተ ክርስቲያኑ መጋቢ በሌሊት በሩን ከፍቶ በገባ ጊዜ ወጣቱ ቤተ ክርስቲያን ውስጥ ቆሞ አገኘው። ደንግጦም ሊጮ ሲል ወጣቱ በሹክሹክታ ጠራውና የሆነውን ሁሉ ነገረው። ወጣቱም እርሶ ያለባት ይች ቦታ የት እንደሆነች አገልጋዩን ሲጠይቀው በምስር አገር የምትገኝ የቅዱስ መርቆሪዎስ ቤተ ክርስቲያን መሆኗንና የሰማዕቱንም ታሪክ በዝርዝር ነገረው። ወጣቱም በመጀመሪያ የነበረበት በረሃ የ22 ቀን መንገድ ያስጌድ ነበር። ወጣቱ በቤተ ክርስቲያን ውስጥ የሚገኘውን የቅዱስ መርቆሪዎስን ስዕል ካየ በኋላ በፈረሱ አፈናጦ ያመጣው ራሱ ይህ በስዕሉ የሚታየው መሆኑን ለአገልጋዩ ነገረው። እስልምናውንም ትቶ ክርስቲያን ለመሆን ይህ በቂ መሆኑን በመግለጽ አባቱ ረጋ የሚባለው መስፍን ስለሆነ በዚያው ቤተ ክርስቲያን ውስጥ እንዲደብለውና ክርስትናውንም እንዲያስተምረው ጠየቀው። አገልጋዩም አስተምሮ አጠመቀውና ስሙን ዮሐንስ አለው። ከዚህም በኋላ ወደ መሐመድ መቃብር የሄዱ እነዚያ ጓደኞቹም በአንድ ወራቸው አገራቸው ምስር ደረሱ። ወላጆቻቸውም ሊቀበሉ ሲወጡ ወጣቱን የመስፍኑ ልጅ ባለማግኘታቸውና በበረሃም እንደጠፋባቸው ለወላጆቹ ከተናገሩ በኋላ አርባ ቀን በሐዘን ተቀምጠው አለቀሱ። አንድ ቀን ዮሐንስን ከቤተ ክርስቲያን ሲወጣ አንዱ ኢስላም አይቶት ለወላጆቹ ነገራቸውና ሄደው ፈልገው ዮሐንስን አገኙት። እንዴት እንዲህ አድርገህ ታዋርደናለ ሲሉት እኔ በሕያው እግዚአብሔር ልጅ በጌታዬና በፈጣሪዬ በኢየሱስ ክርስቶስ የማምን ክርስቲያን ነኝ አላቸው። አባቱም ታላቅ ሥቃይን ካሰቃየው በኋላ በጉድጓድ ውስጥ ጣለው። የቤት ጥራጊ ቆሻሻና ሽንታቸውን በላዩ ላይ እየደፉበት ያለ ምግብና ውሃ ሰባት ቀን ሙሉ አቆዩት። እናቱ ግን ስለ ልጇ አብዝታ ታለቅስ ስለነበር ስለ እርሷ ብለው በድብቅ አውጥተው እኛ ወደማና ይህ ሀገር ይሂድ አሉት። ወዲያውም ወደ አስቅጤስ ገዳም ገብቶ በዚያ እያገለገለና እየተጋደለ ሁለት ዓመት ተቀመጠ። አንድ የትንቢት ጸጋ ያደረባቸው አረጋዊ አባት ዮሐንስን ወደ ሀገር ምስር ሄደህ ሃይማኖትህን ከመመስከር በቀር በዚህ መኖር ለአንተ አልተፈቀደልህም አሉትና ወደ አገሩ ሄዶ ስለ ጌታችን መመስከር ጀመረ። መስፍኑ አባቱን ባየው ጊዜ ይህ ሐኪም ወደሚባለው ንጉሥ ወስዶ ይህ ልጄ ነበር፣ ነገር ግን የእስልምና ሃይማኖትን ትቶ ወደ ክርስቲያን ሃይማኖት ገብቷል በማለት አሳልፎ ሰጠው። ዮሐንስም በበረሃ ሳለ ቅዱስ መርቆሪዎስ ያደረገለትን ነገር በዝርዝር ነገረው። ከበረሃ አውጥቶ በቤተ ክርስቲያኑ ካስገባው በኋላ በውስጥም በስዕሉ ያየው ራሱ ያዳነው ቅዱስ መርቆሪዎስ መሆኑን ከነገረው በኋላ ስለ ክርስትናም ነገረው። ንጉሱም እጅግ ተደንቆ ምን እንዳደርግልህ ትወዳለህ? አለው። ዮሐንስም ንጉሱን በቅዱስ መርቆሪዎስና በቅዱስ ሚካኤል ስም ቤተ ክርስቲያን እንዲሰራለት ለመነው። ንጉሱም በአስቸኳይ እንዲታነጹለት አዘዘና ተሰሩ በውስጣቸውም አስደናቂ ተአምራት ተፈጸሙ። ቅዱስ ዮሐንስም አበምኔት ሆኖ ወደ እርሱ ብዙ መነኮሳት ተሰበሰቡ። ሁለት ድርሳናትንም ደረሰ። ብዙ ከሃዲያንንም አስተምሮ ወደ ቀናች ሃይማኖት መለሳቸው። እግዚአብሔርንም ሲያገለግል ኖሮ በሰላም አረፈ። መዝገበ ቅዱሳን የህዳር ወር ስንክሳር። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን ይቆየን።